የሆነ እኔ አስቤው አለም አላውቅም። ሲጀመር በልኡል ላይ እንደዚህ ሀሰተኛ እንትን ታመጣለች ምናምን ብዬ አረ በስመ አብ ስራቸው ነው። ሲጀመር ይሄ ከልያ ጋር ከናበበ ከነዛ ጋር ከዋለች ሴትዮዋ እንደዚህ አይነት ነገር አትሰራም ብላችሁ በፍጹም እንዳትጠረጥሩ። ምክንያቱም እዚህ ጋር የሚሰሩት እነሱ ጭንቅላታቸው የሚያስበው ሁሉ ነገር ገንዘብና ሰውን ማሳደድ፣ ሰውን ማስተካከል ይሄ ነገር ነው ለነሱ እንትን የሚያስደስታቸው እንጂ እንደ ሰው፣ እንደ ሰብአዊነት፣ እንደ እናት ቢሰማት ከነ ሊያና እና አበበ ጋር አንድ ላይ ተባብራ ጭራሽ ልዑልን በሀሰተኛ እንትን ልትከሰው አትመጣም ነበር። ሲቀጥል ደግሞ እንግዲህ ሰሞኑን ብዙ ነገሮች በተለይ በድርጅቱ አሁን ትልቅ ችግር የፈጠረው ከአብ ማን ነው፣ አቤል አጎት ጋር አብረው የሚሰሩት ነገር እሱ ትልቅ ችግር ፈጥሯል። አንደኛ ነገር የአበበ አጎት እንግዲህ ሳይወድ በግዱ እንዲናገር ተደርጓል። ይሄንን ሁሉ ነገር ካዩ በኋላ እነዚህ ሰዎች ኦሬዲ እየደረሱብን ነው በቃ አለቀልኝ፣ ምናምን በሚለው እንግዲህ ሳይቀድመኝ ልቅደም በማለት እንደዚህ አይነት ነገር በማድረግ ወቹ፣ ወራዳ። መቼም ቢሆን ልኡል አይታሰርም። እሷ እንደዚህ በሐሰተኛ እንትን ስላለች ዝም ብሎ አይደለም ሰው እንኳን አይደለም ልኡል እና ንጹህ ይቅርና እሷ ራሱ የልጇን እንትን እየበላች ቁጭ ብላ አልታሰረችም። እንደውም እሷ እንደ እናት ቢሰማት እኮ የነ ልያና ብብን ቤት ታውቃለች። ጠቁማ እነሱን ማሳስ ትችል ነበር። እንደ እናት እንደ እንትን ብትቆረቆር ለልጇ ሞት ብታስብ ማለት ነው። ምንም ማያውቁትን ስታሳድድ ከምትውል እኔ እኮ ገንዘብ፣ አንዳንዴ ሰዎች አንዳንድ ሰዎች ጭንቅላታቸው የተደፈ ነው። ሺህ አመት አይኖርም። አንድ ሰው በልቶ ካደረ የሚፈልገው ከተሟላለት ለምንድን ነው ትርፍ ነገር የምንፈልገው? ጎበዝ፣ ሰውን ለማስገደል ሰውን እንትን ለማለት በገንዘብ ብቻ እንትናችን የተመረዘው ለምንድን ነው? ስትሞት እኮ እች ሴት አንድ ነገር ዜሮ አምስት ሳንቲም ይዛ አትሄድም። እስካለች ድረስ ያላትን እያመሰገነች መኖር ሲገባት እሷ ግን በአሰት ሰዎችን እያሰቃየች ከድካማቸው ላይ ሌላ ድካም እየጨመረች። አረ ምን አይነት ወይኔ! በደንግ በድንቅ ግን እስካሁን ድረስ ስንት ሰዎች አይቻሉ። ያውኑ ደግሞ እጅግ በጣም በጣም በጣም የከፋ በጣም ሲበዛ ማረም ይመራል። ሆነት በስማ ትዕግስት ነው፣ እንደ ልዑል ትዕግስተኛ ሰው እኮ የለም። እውነት ትዕግስተኛ ባይሆን ይችን ሴትዮ ቁሞ ራሱ እዛ አንድ ሰከንድ ማውራት ራሱ። በስመ አብ፣ እሱ እግዚአብሔር እንትን ሰጥቶታል። እንደ እሷ ቢሆን አይኗን ራሱ ማየት ራሱ ያስጠላል። የእውነት ልዑል በጣም ጎበዝ ነው። እግዚአብሔር እሺ በለው፣ በሄደበት ሁሉ እሺ በለው ለሁሉም ነገር እሺ ነው። ለምንም ነገር ሲፈጠር እሺ ነው። ምክንያቱም እሽታ ይበልጣል ከምን የሚባል አባባል አለ። በሱ በሷ ምክንያት በሷ እንትን ብዙ ነገሮች እየመጡ እየተቋቋሙ እንደው ምን አይነት እናት ብትሆን ነው እንደው የፈለገው ነገር እነዚህ ሰዎች እየገፋፉ እንደዚህ አድርጊ፣ እንደዚህ አድርጊ። በእርግጥ እቺ ሴትዮ የሆነ ሰው እንደዚህ አድርጊ ባይላት ደፍራ ራሱ እንደዚህ አይነት እንትን ልኡል ላይ አታደርግም ነበር። አበበ ላይ ኦሬዲ ስንት ነገር እያደረገች አልተሳካላትም። አበበ አልኩኝ፣ ይቅርታ፣ አቤል ጋ በጣም እሱን ለማሳገት እሱን እንትን ለማስባል ብዙ ብዙ ርቀት ሄዳለች። እያያችሁ ነው እናንተም። እንግዲህ በጣም ብዙ ነገር ሄዳለች፣ ግን አልተሳካላችሁም። አሁንም ቢሆን መቼም አይሳካላትም፣ መቼም ቢሆን አይሳካላቸውም። በውሸት በውሸት ዓለም እየኖረች ስለሆነ ዝም ብላ ህይወቷን እንደዚህ እየቀለደች ትኑር። ረረ ጉድ እኮ ነው። በስንቱ ሰው ይቀጠላል? ይህ ሁሉ ጣጣ ያመጣው አሁን የአቤል አጎት ነው እሱ ራሱ እነዚህ ሰዎች ጋር ተስማምቶ አብሮ እንደዚህ አይነት ስራ ባይሰራ ይሄ ሁሉ ችግር ባልተፈጠረ። እቺ ሴት አሁን ልትነሳባቸው በነ ልኡል ላይ እየቻለችው እውነቱ እንዳይወጣባት በቃ ይሄን ነገር ለመሸፋፈል ስትል ልኡልን ለማሳሰር ሀሰተኛ እንትን። እኔ ብቻ እግዚአብሔር እንደው በሄዳችሁበት ሁሉ እግዚአብሔር ይጠብቃችሁ ነው የምለው የኔ ወንድሞች ጥላታችሁን በሩቁ ያርግላችሁ እና ምንም አለች ምንም ሰራችም፣ የትም አመጣችሁ። እንግዲህ ይች ሴት ዛሬ እንደዛ አድርገው እጁን ከሰበሩ በኋላ ገና ሌላ ለሱ እንደዚህ አይነት ነገሮች ማሰቧ ራሱ እኔ አላቅም? ማለት እናንተ እንደው በዚህ ቦታው ናችሁ ስታዩት ምን አይነት እንትን ብትሆን ነው ሴትየዋ እንጂ የራሷ ምን አይነት ወራደ ብትሆን ነው ጭራሽ በአቤል ክስ እንደዛ እንትናለች። አሁን ደግሞ በአቤል በልኡል ላይ መነሳታቸው እነሱ እንዳሰቡ ስላልተሳካላቸው በምን እንያዛቸው፣ በምን ስራቸውን እናቁም በሚል እንግዲህ ተነስተውባቸዋል በግራ በቀኝ ማለት ነው። አንደኛ ነገር ልኡል ምንም ሆነ ምንም ሳይውል ሳያደርግ ያያችሁት ነው። እጁን እንደዚያ አድርጎ አሳይቷቸዋል። ልብሱን ወደ ላይ ብሎና እንደዚህ እጁን እንኳን በእንትን ታስሮ እንኳን ስራውን እየሰራ ነው ያለው። በጎን ደግሞ ይቺ የራሄል እናት የተባለችው ደግሞ በቃ አሁን እሷ ናት እኮ ከሁላቸውም። እንደው እነዚያኞቹ እስከ ጀርባ ሆነው በይ በይ ይላሉ እነሱ ፊት ለፊት መጥተው አይጋፈጡም። ሁሉም ነገር እሷ ላይ ነው እንትን የሚሉት። እና በጣም እኔ አንዳንዴ እንደ ሰው እንደንትን የሚያስብ ሰው የለም። ሁሉም የሆነ ገንዘብ የሆነ እንትን አሳዳጅ ሆኗል። ሞር ልኡል ምንም አለው እነሱን በዛኛውን በምንም እንትን ቢሉ ልኡልን ለምን እንትን ለማለት በመሞከረው አሁን ይሄ የውሸት የስም ማጥፋት ብትንትን ብትልበትም መቼም ቢሆን አይሳካላትም። እያዩ ነው እኮ ብዙ እቅዶች እያቀዱ አንዱም አልተሳካላቸውም። ለምን ውሸትን ይዘው ነው የሚጓዙ እነዚህ ሰዎች? እውነትን ከያሽ ደግሞ በምትሄጅበት ሁሉ ስኬታማ ነው የምትሆኝ። የናሱ ውሸት የነሱ እንትን ምን እያደረጉ እንደሆነ ለራሳቸው እንኳን መጠየቅ የማይችሉ ምን አይነት በዚህ ያክል እየሰው ልጅ ክፋት፣ እንደው የፈለገው ቢጣሉ የፈለገው እንትን ቢሏቸው ይህን ያክል ለሰው ልጅ ክፋት፣ እውነት እግዚአብሔርም እኮ ይቅር የማይለን እኮ እኛ በእንትን የምንሰራው ስራ እኮ ይመስለኛል። የእውነት በየእንትኑ እንትን የሚልብን ሰው ከፍቷል። በቃ ሰው ገንዘብ ብቻ ነው። ይቺ ሴትዮ ከመጣች አንስቶ ሰው ሰላም አሳጥታለች። እንዲሁም እነዛኞቹ ከጀርባ ሆኖ ምንም ማለት ሰው ይልካሉ። አይልክም ማለት አይደለም ግን፣ እነሱ ትንሽ እየፈሩ ምንም እያሉ፣ ይቺ ግን አይነ በላ በቃ ፊት ለፊት መታ የምትፋጠጥ ሴት ናት። እስካሁን ድረስ በዛ ሄደች ባቤል ምንም አልተሳካላትም። ዛሬ ደግሞ በአሰተኛ ምስክር በአሰተኛ እንትን ልዑልን ለመክሰስ ምናምን ምን እንዳነሳሳት ምንስ እንዳየችበት እንግዲህ አላቅም። እንግዲህ ለራሱ እጁ ተሰብሮ ጠዋትና ማታ እያያችሁት ነው። እረፍት እንኳን ሳያደርግ ነው ወደ ስራ ተመልሶ የገባው። ለምን እነዚህ ሌባዎች ጊዜ እናንትን ስለማይበቅ እንትን ስለማይላቸው የእነሱን ስራ በደንብ ማጣራት ስላለበት እያማማውን ቢሆን ወደ ስራ ገብቷል። በምንም አለ ይሄን እቅድ አቀዱ፣ ይሄው አልተሳካላቸውም። አሁንም ይሄ ልኡልን ያስቆመዋል ብላ አስባ ከሆነ እኔ ያላቅላት፣ መቼም ቢሆን አይሳካላትም። ሲጀመር ውሸት አንዳንድ ጊዜ ቆም ብለን እንደ ሰውኛ እንደንት ስናስብ ለሰው ልጅ ይሄን ያክል ክፋት ከምናስብ እኛ በራሳችን የሆነ ነገር ፈጥረን ብንሰራ የት በደረስን። ሰዎችን ለማድከም፣ ሰዎችን ለመጣል፣ ሰዎችን የሆነ ነገር እንትን ለማድረግ ጠዋትና ማታ ቆርጦ የተነሱ ሰዎች አሉ። ልክ እንደዚች ሴትዬ ሰዎቹን ስራ አላሰራ ያለችው እኮ ከአሁን ከሁላቸውም በላይ የራሄል እናት እኮ ናት። እንደውም እነዛኞቹ ይሻላሉ ማለት ትችላላችሁ። አቤቱ አቤቱ አቤቱ አንተ ሰው ግን መጣ። በጣም ሰው መጥፎ ነው። የእውነት ሰው አይጥመዳችሁ፣ በክፉ ነገር አይያዛችሁ። ሰው በቃ በየትኛውም እንትን አንድ ጥላት ካለብሽ እየበዙ እየተባዙ ኬት እንደምትሄጅ እምትሄጅበትን እያሳደዱ ልክ እንደ እንትን እንደ ምንድን ነው ስሙ ከአንቺ ያለሽበት ድረስ ይመጣሉ ፈልገውሽ። እቺ ሴትዮ ኦሬዲ ራሷ በሰራችው ስራ ራሷ እስር ቤት ገብታ በተገላገልናት እንጂ ፋታ ፋታ ትሰጣቸው ብላለች። ምንም የልጇ ሞት የልጇ እንትን ምንም የሚቆጫት ትንሽ እንትን ነገር የላትም በቃ። ምን አይነት የአይውዳ እንደሆነች አላውቅም። እውነት ሳትፈልጉ ክፉ ነገር እንድታናግሩ የምታደርገው ይቺ የራሄል እናት ናት። በጣም እኔ እስካሁን ድረስ ስንት ሰዎች አይቻለሁ፣ በጣም ብዙ ሰዎች። ይቺ ደግሞ የማሰባት ሰብአዊነት የጎደላት መድንግል አቤል ቤት ቀይሮ ራሱ ሊታዩት አልቻሉ። በቤት በምንድን ነው በደላለው በንትኑ እያመሀኙ ያልሆነ ነገር የሱን እኔ ብቻ ኧረ በስመ አብ፣ ምንድ ምን አይነት እንትን ቢሰራ ነው ይህን ያክል ልጁን አላስቆም አላስቆም እንትን ያሉት ህግ በሞላበት ሀገር እንደው እንደዚህ መጫወቻ አይሆን መጫወቻን ለማን እኮ ግራ ግብት ነው የሚላችሁ? ለማን ተናግራችሁ ይሄ ነገር ማስወገድ እንዳለባችሁ? ይቺ ሴትዮ ከመጣች አንስቶ እነ ልኡል ሰላም አላገኙም። በአጠቃላይ ስታት በጣም እንደንትን መስላ እየመጣች ውስጥ ለውስጥ ግን ተልካ እየመጣች። ዛሬም እርግጠኛ ነኝ ልኡልን ለመክሰስ ልጄ ያንተ እጅ ያለበት ለማለት ያነሳሳት የሆነ ሰው ቢኖር እንጂ አፏን ሞልታ ደፍራ መታ እንደዚህ አይነት ነገር አታደርግም ነበር በፍጹም። ማለት ነው የፈለገው ቢከፈላት የፈለገው እንትን ብትሆን በዚህ ያክል መውረድ መዋረድ ግን እኔ ያላቅም። እውነት እንደ ሰው እንደ እንትን እኮ በፍጹም ምን ማንነቷን የረሳ ሴት ናት። ሰው እንዴት በገንዘብ የራሱን እንትን አሳልፎ ይሸጣል? ወገን፣ የፈለገው ቢቸግራት ቺ ክብር ይበልጣል እኮ ከምንም በላይ። የእውነት አምላክ ሆይ ትዕግስቱን ስጠኝ። የአሁኖቹስ እየባሱ እየባሰባን የመጣችሁ በተለይ የራሄል እናት ከጀርባ የሚገፋፋት ሰዎች የሆኑ ምን ይሁን አላቅም። በጣም ሴትዮዋ የሆነ የተቀያየረች እንትን ነው የመሰለች ምንም ማንነቷ እንትኗን የረሳች ምን አይነት እንትን እንደሆነች አላቅም። እውነት በጣም ነው እኔ የምታሳዝን ነው። ሰው ራሱን ወንጀል ውስጥ ይከታል። ሌላዎችን ለማዳን ብላ ራሷን ትልቅ ችግር ውስጥ እየከተተች ነው ያለችው። ወይ በታሰረች እና እነሱን በተገላገሉ ከዛ እረፍት ነው። እንደው ኑራማ አትረባም። ሲጀመር ሴትየዋ ገንዘብ ብቻ ታሳደድ ለገንዘብ የተፈጠረች ነው የሚመስለኝ። ልጅቷ ራሱ ሳይመስልባት ዝም ብላ እዚህ ጋር ስትመጣም ተለቃቀሸው ልጅ እሷ ራሱ ከጀርባ በጣም ብዙ ነገሮች ከነ ሊያ ጋ ከነ አበበ ጋ ከነ ምናምን ጋ አብራ እየሰራች ነው ያለችው። ብቻ መጨረሻችሁ ምን እንደሚሆን አላቅላችሁም። እናትና ልጅ ተነስታችኋል በልዑል ላይ በሀሰተኛ ባልሆነ ነገር እየመሰከራችሁ እሱን ለማሳሰር እሱን እንትን ለማለት እስከ ማስደብደብ ድረስ ደርሳችኋል። እንግዲህ መጨረሻው ምን እንደሚሆን እናያለን። ብቻ እግዚአብሔር ይጠብቀው ልዑላችንን። ሌላ ምንም ማለት አትችልም። እንግዲህ እነዚህ ሰዎች እግዚአብሔር የያዛችሁ የእውነት አይናችሁ እንደዚህ እንደ ለሰው ክፋት ለሰው እንትም ታስቡ ሰዎች፣ የስራችሁ ይስጣችሁ ነው የምለው። ለማንኛውም የሚወዳችሁ የማክብራችሁ እንግዲህ የዛሬው ቪዲዮ ይመስላል። ከተመቻችሁ ላይክ እና ሼር ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደና ደና ደና ሳምብቱ ሀገራችን ኢትዮጵያ ሰላምና ሰላም እና ፍቅር እያምጣለን። ከምንሰማው እዚህ የምንሰማቸው የሰሞኑ ወሬዎች በጣም የሰው ልጅ ክፋት የተሞላበት አንድ ቤት ውስጥ ቁጭ ብሎ እየበላ እየጠጣ በምንም በማይታወቅ የሰው ሕይወት እየጠፋ ላሉት ወገኖቻችን። እግዚአብሔር አምላክ ይቅር በለን። በሰራ ነው አጸያት ምንም የማያውቁት ህፃናቶች ምንም የማያውቁት እንትኖች እየሞቱ ላሉትም እግዚአብሔር አምላክ እንደኛ አጸያት እንደኛ በደል ሳይሆን እንደሱ ቸርነት ይቅር በለን። እውነት አሁን ኢትዮጵያ ውስጥ እውነት ትልቅ ንስሐ ትልቅ እንትን የሚያ ጾም እና ጸሎት የሚያስፈልጋ ጊዜ ይመስለኛል። እኛው በሰራ ነው አጸያት ነው እየተጎዳን እየሞትንን በየጊዜው የማይታወቅ ኢትዮጵያ ውስጥ ተደርጎ ተሰምቶ የማይታወቅ ነገር አሁን ላይ እየሰማ ነው። መስማት ሳይሆን በአይናችን እያየን ያለነው ጉድ፣ እኔ በታሪክ በየትኛው ምንትን ሰምቼም አይቼም አላውቅም። አቤቱ ጌታው ይቅር በለን ነው ምለው። እኔ ሌላ ምንም አልልም። ለማንኛውም ሰላማችሁ ይብዛልኝ ባላችሁበት። ባይ ባይ